አሰግድ ተስፋዬ በቅጽል ስሙ ፔሌ፣ አስደናቂ ኳስ ተሰጥኦ የተካነው አሰግድ በዘመኑ ኢትዮጵያውያንን የእግር ኳስ ታዳሚዎች በጩቤ ያስረግጧል። መነሻውን ከድሬዳዋ ያሸዋ ሜዳ ያደረገው አሴ ለኢትዮጵያ ብሔራዊ ቡድን፣ ለቅዱስ ጊዮርጊስ፣ ለኢትዮጵያ መድንና ለኢትዮጵያ ቡና ተጫውቷል። አሰግድ ከካሳዬ አራጌ ጋር የነበረው ጥምረት ፍጹም የሚረሳ አልነበረም። ሁለቱ ኮከቦች ጥምረታቸው እንደ ኢኒየስታና ሊዮኔል ሜሲ ነበር። ሁለቱም እጅግ አስደናቂ የኳስ ክህሎት አላቸው። አሰግድ በጨዋታ ዘመኑ ካስቆጠራቸው ጎሎች ሁሉ ምርጧን ጎል ያስቆጠረው በግብፁ ክለብ ባል አህሊ ላይ ያስቆጠረው ግብ ነው። ስለዚህች ምርጥ ጎል ጨዋታውን ከግብጽ ሲዘግብልን የነበረው ጋዜጠኛ ደምሴ ዳምጤ በኢትዮጵያ እግር ኳስ ታሪክ የምንጊዜው ምርጧን ጎል ያስቆጠረው አሰግድ ተስፋዬ ነው፣ አመቻችቶ ያቀበለው ካሳይ ነው፣ ጎሉ የተቆጠረው በግብጽ ክለብ ላይ ነው ብሏል። እኛም ይችን ድንቅ ጎል በምስለ ህሊናችን እየመላለስን ሮናልዶ፣ ጋሬት ቤል፣ ዌይን ሩኒን ያስቆጠሯቸውን የመቀስመት ጎሎች የኛው አሰግድ ተስፋዬ በግሩም ሁኔታ አስቆጥሯል። ያውም ከእነሱ ዘመን ቀድሞ አሰግድ ለብሔራዊ ቡድናችን ካስቆጠራቸው ጎሎች ሁሉ ምርጧ ጎል የጋና ብሔራዊ ቡድን ላይ አራ ተጫዋቾችን አታሉ ያገባት ጎል ናት። ላሰግድ ኮኮብ ጎል አግቢነት የካሳይ ብቻ ሳይሆን የገብረ ኪዳን ነጋሽ ወይም ጋምብሬ የሚካኤል ሽፈራውና የዮሴፍ ተስፋዬ ሚና ጉልህ እንደነበር ብዙዎች ይስማማሉ። ያሰግድ ስኬቶች በአንድ የውድድር ዘመን አምስት ጊዜ ሀትሪክ በመስራት ባለ ክብረ ወሰን ነው። በብሔራዊ ቡድን ደረጃም ብዙ ግቦችን በማስቆጠር ከምንጊዜም ከፍተኛ ጎል አስቆጠሪዎች ተርታ አንዱ ሆኗል። ግንቦት 26 ቀን 2009 ዓ.ም ምረት በድንገት በመታጠቢያ ክፍል ውስጥ ወድቆ በተወለደ በ47 ዓመቱ አሰግድ ተስፋዬን በሞት አተኗል። አሰግድ ተስፋዬ የአንድ ሴት ልጅ አባት ነበር። አሴ ልስልሱ አንጀታ ራሱ አሴ ለቡና ያገባል ገና በስታዲየም ለአሰግድ ተስፋዬ የተዘመሩ ዜማዎች ናቸው።